የኔ እውነት ገራለሁ። ከዛም ባለፈ ግን ወርጄ ወርጄ እበት ለመለቅ ያ እበት ለመለቅ አለቅ መጡ ሰዎች እነሱ ያ እዚህ ሴቶች አስራ ምናምን ዓመት ታሪካቸው ስድብ ነው። ታሪካቸው ስድብ ነው። ከስድብ ሌላ ምን አላቸው? ንገሩኝ እስኪ ጻፉ። ከስድብ ሌላ ምን ታሪክ አላቸው? ማነት ሊያዛሬ ስሰድብ የነበረውን ፊንገር ምናምን እኔ አይገ ውርደት ጠጥቶ ራስን ማዋረድ ሌላ ነገር የለ። ባለቀ ሌላ ነገር የለ። ከዛ ሚዛን አልፋ ምንም ነገር ላይባት አልችልም። ምንም ነገር ታሪክ የላት። መሳደብች ለሱ ደግሞ አሸናፊ ነሽ። ሊያየ ስድብ አሸናፊ ታሸንፍኛለሽ፣ ስድብ ታሸንፍኛለሽ። ንቀት አለብሽ፣ ሰውን ትንቅ ያለሽ ታሸንፍኛለሽ። በጣም አህለኛ ስትንቂ ማይ ጋድ፣ በጣም ነው የምትንቂው፣ ታሸንፍያለሽ። ሆንም መልክ ቆንጆ ነሽ። እኔ ነቴን ሳውራ ነገሩን ትዊስታ ነይ ወርደሽ ተሰዳደቢ። አይሰራም። ወርደሽ ከኔ ጋር ተሰዳደቢ። አይሰራም። ውረጅና በኔ ሌቭል ላይ እሪ። በከንቱ እንኳን ፈርሷል እናቱ ኢንተርኔት ላይ አናምጦ እሪ በከንቱ ሰላሳ ሁለት ቀበሌ እነ ዲቦ ምናምን ይዘውታል። እሪ በከንቱ ይሄ እዛ ሰፈሮች የለም ስድብ ሰፈሮች እሱን ሰፈር ይዘን ኢንተርኔት ላይ ያናመጠ። እኔ እውነት ስል የምነግራችሁ ስድብ አላውቅም። እኔ ስድብ አልችልም፣ ዘለፋ አልችልም፣ ሰውን መናቅ አልችልም። ኦሮሞ ኦሮሞ ስድብ አልችልም፣ ሰውን መናቅ አልችልም፣ አልችልም። ሁሉም ማከብር፣ አንደበቴ ግን ለስድብ አልተፈጠረም፣ ህሊናዬ ለንቀት አልተፈጠረም። የሰው ልጅ ጠላቴም ቢሆን እውነቱን ማነሳ ኦሮሞ ነኝ። እውነቱን የማነሳ ኦሮሞ ነኝ። ኦሮሞ ነኝ። ይሄኛው እውነት አንደኛው ኦሮሞነት ባህሪዬ። ጓደኛዬ ፀዲ ኤርትራዊትና ተጋሩ ናት። ታናሽ እህቴ ናት። ታናሽ እህቴ ናት። ሊትራል እኔ በቃ በጣም ነው መወዳት። ታናሽ እህቴ ናት ብዬ ነው መቆጥራት። አከብራት አለው እግዚአብሔር በዚህ በሰው ሀገር እዚህ ፌስቡክ ላይ ከሰጡኝ እህቴ ናት። ተጋሩ ናት። ኤርትራዊት እናት ታመመችብኝ። ስትታመምብኝ የምችለውን ምንድን ነው ፕላትፎርም አለኝ። በየቀኑ ፕላትፎርሜን ተጠቅሜ ገንዘባችሁን ስጡኝ ብዬ አልመጣም። እኔ ታውቃላችሁ፣ ገንዘብ ጠይቃችኋል? ቀን በቀን መጥቼ ነው እኔ አልጠይቅም። ስለዚህ ምንድን ነው የጠየኩት፣ እኔን የምትወዱኝ ሰዎች ውለታ ዋሉልኝ ጓደኛ በሰው ሀገር ትምህርት ቤት ውስጥ ሆና የአጥንት ሰርጀሪ አደርጋለች ታማብኛለች፣ እርዱልኝ ስል እኔ የጸዲን ያየውት እህትነቷን ብቻ ነው። ዘሯን አላየውም ባህሪዋን እንኳን አላየውም እንትን ዝም አይለኝም። ይሄ መጥፎ ነገር ምንም ነገር ታይቶኝ አይደለም። እህቴ ናት፣ ታማብኛለች፣ ልትረዳ ይገባል ብዬ መጣ እርዱኝ ብዬ መጣ ስመጣ እናንተም አላሳፈራችሁኝ፣ ደጋጎች እግዚአብሔር በጣም አመሰግናለሁ። ሁላችሁ ዘር አላያችሁ፣ ባህሪ አላያችሁ፣ ምንም ነገር አላያችሁም። በሰው ሀገር መታመም ክፋቱን ስለምታውቁ ደግ ኢትዮጵያውያን እና ኤርትራውያን ስለረዳችኋት አመሰግናለሁ እና ዘረዳችሁልኝ ጸድዬ፣ ፀዲ እኔ ያየሁት ያየሁት ደግነቷን አይቻሉ ደና እያለች ኖ በስቱዘንት ቪዛ ነው የምትሰራው። በሳምንት እንኳን ሀያ ሰዓት አሰራ ሚኒመም ውጅ ነው የምትሰራው። ከዛች ጉለቷ የቤት ክራይ ብዙ ነገር አለባት። ከዛች ጉለቷ ሀያ አምስት ዶላር ሀያ ዶላር ስትረዳያታለሁ ስትረዳያታለሁ። ጊፍት ስታገኝ ሶስት መቶም አራት መቶም ኮይን እኔ ጋ ነው እየሮጠች ምትመጣ። እኔ ጋ ነው እየሮጠች ምትመጣ ለአምስት ብሯን እኔ ጋር እንዳለ ለመስጠት ደግ ናት ስላችሁ፣ ድሮ ኢትዮጵያ ያለች በኢትዮ በኢትዮጵያ ሲቪል ዋር በትግራይ ክልል እና በአማራ ክልል በነበረው ሲቪል ዋር የተጎዱ እናቶችን አሮፍ ፓኬት አስተዋይነቷ እስከ ቤተክርስቲያን የሚስሙበት ነጠላ ድረስ የምትገዛ ህፃናትን ደፍተር ምትገዛ ሩሩ ሳትወልድ ለህፃናቶች ስፍስፍ የምትል ጓደኛ የታማብኝ ዝም ላለው አልል ሰፖርት ያስፈልጋታል ብዬ መጣሁ ሚኮስ ስራ የላትም። ተማሪ ናት፣ ተማሪ ናት፣ ተማሪ ናት። ሰውም እርዷት ብዬ ስመጣ አንዳንዶቻችሁ የዘር ክፋታችሁን ይዛችሁ ብኝ መጣችሁ የዘር ክፋታችሁ የዘር ክፋታችሁን ይዛችሁ ብኝ መጣችሁ። ጸዲን ያየኋት እንደ ጸዲን እንደ ጸደይን አለቅም ኦሮሞ ናት፣ አማራ ናት፣ ኢትዮጵያዊት ናት። ምንድነው? ሰው ናት ብዬን ያየኋት እኔ አይዶን ኬር ኦሮሞ ትሁን አትሁን። ከአንድ ነሷ ለሰው ልጅ ያላት ክብር፣ ለድሃ ያላት ርህራሄ ሁሌ ስለሚያስገርመኝ ነው። በማለቅስበት ጊዜ ትከሻን የሰጠች ታማኝነት፣ ታመመች፣ ፕላትፎርሜን ተጠቀም እናንተን ደግሞ እኔ በነገራችሁ ላይ ሃርድ ኮር ፎሎሮች አሉ፣ በጣም የሚወዱኝ እንደው እንቁርቲ ብሎች ምጠሉኝም አላችሁ፣ እንቁዬ ልሙትልሽ ምትሉኝ ደግሞ ልሙትልሽ ምትሉኝ ፎሎሮች ያላችሁ፣ እየጠላችሁ የምትወዱኝ ፎሎሮች ደግሞ አላችሁ። እየጠላችሁ ግን መታችሁ ቁጭ ብላችሁ ትሰሙኛላችሁ። ክሬዲት ማትነሱ ክሬዲት ማትነሱ የኔን ክሬዲት ማትነሱ፣ እየተናደዳችሁ ቢሆን ትሰሙኝና እውነቷን ነው ግን ትሉኛላችሁ። እና አመሰግናለሁ። ግን የሆነ ሜሴጅ ደርሶኛል። ስምሽን አልጠራም አልጠራም አልጠራም ስምሽን ወለጋ እየተቸገረ ለምን ጸደይን ትረዳያለሽ? ለወለጋ ለምን ጎፈንድሜ አትከፍትም? ፈርስት ኦፍ ኦል ወለጋ የተከበረ ማህበረሰብ፣ ትልቅ ማህበረሰብ እንቁርቲ። በግለሰብ አካውንት ከዚህ በፊት እንደተበላው ገንዘብ ፊራውል እንደ ድም እንዳረገው ገንዘብ በእኔ ካሻፕና ዜልና ጎፈንድሜ አካውንት ክሬት አድርጌ ለወለጋን ያልሰበስብም። ወለጋ ክብራል። ወለጋ በድርጅት ደረጃ ነው የሚሰበሰብለት እነ ሜጫፍቱ ለማ እንደ ሜጫፍቱ ለማ ምናምን ድርጅት ነው ለወለጋ የሚሰበስበው እንጂ ለማህበረሰብ ግለሰብ ሲሰበስብ በግለሰብ አካውንት ይገባና ገንዘብ ተበልቷል ብዙ ጊዜ እናንተ የምትሰሙኝ ካለፈ በኋላ ስለዚህ ይህን ነገር አስተውሉ አስተውሉ ሰውን ከጠላችሁት ሰውን ከጠላችሁት እውነቱን እውነቱን ነ አትንፈጉት። ለምሳሌ እኔ እዚህ በጣም የምጣላቸው ልጆች አሉ። እውነታቸውን ነፍጊያቸው አውቃል። እውነት እውነት ነው ብዬ ነው የምነግራችሁ። እውነትን አትንፈጉ። ይሄ አጋንንታዊ መሆን አጋንንታዊ መሆን ኦኬ ስለዚህ ለወለጋ ጎፈንድሚ ካስፈለገ መጫፍቱ ለማማህበር አለ ደውዬ ለጸደይ ገንዘብ የሰበሰብኩት እህቴ ስለሆነች ሰው ስለሆነች ኦሮሞ ስለሆነች ምናምን እናንተ እናንተ እዛው እዛው እዛው ኦሮሞ ስለሆነች እረዳለሁ። ኦሮሞ ስለሆነ ሲያጠፋ ዝምላለሁ። ኦሮሞ ስለሆነ ሲሰርቅ ዝምላለሁ። ኦሮሞ ስለሆነ ግፍ ሲሰራ ዝምላለሁ። ኖ እኔ ጋር አይሰራም። እኛ እኮ ኦሮሞዎች ነን። ኦሮሞዎች ለእውነት ነው የምንቆመው። እግዚአብሔር ከኦሮሞ ጋር የሚሆነው እውነትን ስንይዝብና ስንይዝ ብቻ ሀቅን ስንይዝ በቃ፣ ሰው ላይ ግፍ ሳንሰራ ሀቅን ስትይዥን። ኦሮሞ ስለሆነ እንትናን አትንኪ፣ ሌላውን ሂጅበት፣ ገረዳቸው አይደለሁም እኔ። ማንም ላይም አልሄድ። በማስረጃ በመረጃ እንሄዳለን። በማስረጃ በመረጃ በእውነት በትክክል ነገር በሆኑ እና ይህንን ነው ስለ ፀደይ መረዳት ካመማችሁ ለዘር ማንዘራችሁ የአጥንት ሰርጀሪ አይምጣበት። ኦኬ። በሰው ሀገር ማንም አጠገብሽ ሳይኖር ሳይኖር ውሃና ምግብ በማያቀብልሽ ቦታ ላይ ሆነሽ መንቀሳቀስ በማችበት ሁኔታ ላይ ሆነሽ እራስሽን ስታዩው ይገባሻል። አሁን ሜይ ቢ ቤተሰብ ምናምን ኖሯችሁ ሊሆን ይችላል። እኔ ደግሞ ብቻዬን አይቼዋለሁ፣ ብቻዬን አይቼዋለሁ። በሰው ሀገር አጥንቴን ሰርጀሪ ተሰርቼ መንቀሳቀስ ሳልችል የተንሰፈሰፍኩትን ቀናት አውቀዋል። እንደፈለግሽ ተነስተሽ ውሃ እንኳን ለራስሽ መጠጣት በማልችልበት ሁኔታ ውስጥ ሆኜ እኔ የራሴን አግኝቼዋለሁ አግኝቼዋለሁ። ስለዚህ ጀጅ አታርጉ። ክፉ አት አትክፉ አትክፉ። ይህን ያለው እኔ ስማችሁን አልጠራው? ከነገና ደግሞ እኔ የወከለኝ ኦሮሞ የለም። ቤቴን ከፍታለሁ። ትመጡብኝ ያላችሁ እንጂን ያልመጣባችሁ ሊትራሊ አልመጣባችሁ ምን ቤቴን ስከፍት ትመጡብኛለች ብቦልክሽ በፌክ አካውንት ነው ትመጫ፣ በፌክ አካውንት ባይዘወይ፣ እኔ ከቦለኳችሁ በኋላ ለምንድን ነው ትናደዱት? ለማንኛውም ይህንን ብያለሁ። ለማንኛውም ዛሬ ማንሽ ምንድንሽ ለሚለው ነገር እኔ ማንም አይደለም፣ ጀሶይ ነው። እኔ የመንግስት አካል አይደለውም? ከመንግስት ጋር ምሰራ አይደለሁም። እኔ አሜሪካን ሀገር ምኖር ዳያስፖራ፣ ሀገሬ ላይ ግን ሰላም ብቻ ማወጅ ምፈልግ ሴት ነኝ። ሀገሬን ማልሰድብ፣ ሀገሬን ማላዋረድ፣ ብሔር ብሔረሰብን ማከብር፣ ማንነትን ማከብር ሴት ነኝ። አንዲት እናት በወሊድ ምክንያት አትሞት። ሰላም ለሀገሬ። ምን እኔ ምንም ስልጣን ማንም ላይ የለኝም። ማንም ሰው ላይ ምንም አይነት ስልጣን የለኝም። አሁንም ደግማለሁ፣ ምንም አይነት ስልጣን ማንም ላይ የለኝም። ኦሮሞ ባለጊዜ አይደለም። ኦሮሞ ባለጊዜ ነው ከተብሎ በአይምሮ ወይም በአይኔ ማይቼ ካረጋገጥኩኝ አብይ ይውረድ ምለኝ። ባለ ጊዜ ኦሮሞ የለም፣ ባለ ጊዜ የሚባል ኦሮሞ የለም። ሲጨንቃችሁ ግራ ሲገባችሁ መንግስት ደጋፊዎች ጋር ሄዳችሁ የምትለጠፉ የኦሮሞ ጠላቶች አላችሁ። ኦሮሞ ጓደኛ አለኝ፣ ኦሮሞን አውቃለው፣ ኦሮሞ ባለስልጣንን አውቃለው የሀገር መሪን ፕሮፋይል አድርጌያለሁ። ስለዚህ የሰሯቸው የጥላቻ ንግግሮች ካንስል ይደረጉልኛል። ጭራሽ ጭራሽ ጭራሽ ደግሞ የኦሮሞ ወንድ ግላዊ አካል ይዛችሁ በእጃችሁ ቲክቶክ ላይ መጣችሁ። ድሮ ዳለቻ ነበረ ለአንዳንዶቹ አብይ፣ ለአንዳንዶቹ ያዳነች አበቤ ፎቶ ነበር። አሁን ጭራሽ የወለጋ ወንድ ግላዊ አካል ፎቶ እጃቸው ላይ ይዘው ይኸው እኔም አለ ወንድ ሆኔ ይነካል። ኦሮሞ ባለጊዜ አይደለም፣ ባለጊዜ አይደለም። የአብይን ፎቶ ስላረጋችሁ መንግስትን አደግፉ። አብይ ደግሞ የማንም ድጋፍ አያሻም። በድጋፍ የሚቆም መንግስት የለውም። አብይ አብይ እውነት ስላለው ነው እስካሁን የቆየው። የማንም ድጋፍ እሺ አሁን ዛሬ የወለጋውን ቡኖ በደሌ ነው ቡኖ በደሌ ነው ሶ አንዳንድ ሴቶች ግን አለምን በእግራችሁ መሀል ባለው ነገር መቀየር እንደምትችሉ ማሰባችሁ ይደንቀኛል። አሁን እኔም በጂጂ ሌቭል አይተሽኝ፣ አስራ አምስት ዓመት ከጂጂ ጋር ዲላረግሽ እኔ አም ዲፍረንት ብሪድ አመ ሃይብሪድ ሆ ሞኝ አደለም ያንቺ

እንኳንሽ ውለጅ ብዥ ተባረኪ። ግን ከኦሮሞ ወንድ ጋር ሆንሽና እንደፈለግሽ ጥላቻሽን መጥፋት ትችያለሽ። አይቻልም። ድሮኔ መንግስት ድሮ በድሮ ጊዜ ታውቃላችሁ የዚህ ብሔር ነኝ ሲባሉ ለጥቅም ብለው የዛ ብሔር ነኝ ብለው ያ መንግስት ሲያልፍ ለጥቅም ብለው እኮ ነው። እንደ ድሮ የድሮ ባለጊዜ እንደሚባሉት ማለት ነው። እነሱ ነኝ ሲሉ የነበሩ ሰዎች እሱን ማንነት ይዘው እንዳልሆኑ ጥላቻቸው ነኝ እንዳይሉ ጥላቸው አለ፣ የኦሮሞ ጥላቸው አለ። ስለዚህ ስለዚህ ምንድን ነው የሚያደርጉት የኦሮሞን ወንድ ግላዊ አካል ይዘ ይመጡና አለኝ ኔ ድሮ ግን ተጋሩ ነበሩ። አሁን የአማች ፖለቲካ ጎንደር የሆኑና ከዛም በኋላ አማችነቱን ጥብቅ ለማድረግ ባለጊዜ ለመባል ድሮ ተጋሩ ለምን ብለው ብዙ ነበር ኢንተርኔት ላይ አሁን ግን ኦሮሞ ነኝ ብለው ኦሮሞ ወንድ ነው እንዲህ የሚያደርግህ። ምንም አታመጡ። ምን እኔ ምንም አላመጣም እኮ ምን ታወራለኝ። እኔ እንደውም ቀጥ ለጥ ብዬ መኖር ያለብኝ ኢትዮ አሜሪካዊት ነኝ። አንቺ ኢትዮጵያዊት ልትሆኒ ትችላለች። ፓስፖርት የራሱ ኢትዮጵያዊ አይደለም። መፍት የለኝም፣ መፍት የለኝም። ልጆች የራሱ አሁን ባይኖ ቪዛ ነው ኢትዮጵያ ያሉት። ስለዚህ ምንም አይነት መፍት ማንም የሰው ልጅ ላይ የለኝም። እኔ አሁንም እላለሁ ማንም የሰው ልጅ ላይ መፍት መብት ነው መፍት መፍት ነው ምሎኒ መፍት የለኝም። ማንም ላይ ባለጊዜ የሚባለው ሮሞ የለም።